ባፓስተርም ሆነ ቄስ ዲያቆንም ዘማሪ ነኝ ነቢይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ሕግ አይመለከተንም፣ ነቢያት አያውቁንም፣ አብርሃም እኛ አይደለም፣ ሙሴ እኛ አይደለም፣ ኢትዮጵያውያን ነኝ ጽድቅ እያለ አሕዛብ። ስለ ወንድማችን እፎይ፣ አዲስ ነገር አለ። ይህን ቪዲዮ በመጀመሪያ ሼር ዲዩ። ምንድን ነው የሚታገበ? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ይታያል። ሁሌ የእኛ ሽሆችን የምታዩ ከሆነ ሴቶች እንዲናችሁ፣ ሴቶች እንዲናችሁ፣ ሁሌ የሚደረገው ዳያዎች በሴቶች ላይ ነው። ይሄ ነገር እንዲቀየር ነው የምንፈልገው። ቆይ ቆይ ቆይ፣ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘው ርሚት መሰገነ የተወደሰ ይሆን። ዛሬ ገብርኤል ነው እንኳን አደረሳችሁ። ታዲያ በገብርኤል ዕለት አዲስ የሰማናቸው ምስራች አለ። አስራ ዘጠኝ ሙስሊሞች በአንድ ቀን ክርስቲያን እንደሆኑ አይተናል። እግዚአብሔር እናመሰግናለን። ከእስልምና ጋር በተገናኘና ከፕሮቴስታንቱ ጋር በተገናኘ ደግሞ በተለይ ደግሞ እዩ ጩፋ ላይ ያሉትን ሀሳቦች የምናነሳ የሚሆነው ትናንትና፣ እዩ ጩፋ ምላሽ ሰጥቷል። እኔ ራሴ ካውንስል ላይ ማንም ያውግዘኝ ብሏል። ጥቂት ጥቂት ነገሮችን የምንመለከት ነው የሚሆነው። ስለ እፎይ አዳዲስ ነገሮች እየተሰሙ ነው። ደስ የሚል ነገሮች አሉ። እነሱን ጠቅለል አድርገን የምንመለከት ነው የሚሆነው። ታዲያ ከአቡነ ኤርሚያስ ንግግር እንጀምር። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም ነው ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው። የባህሪ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል። አጋንንቱም ያውቃሉ አለ። ያውቁም፣ እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ እ ምን ትድናል። ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል እኔ ንጹህ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማነው ይሄን ያለው? ጋኔኑ፣ ጋኔኑ። እዲ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘ ባልንጀራ እንደራስ አድርገ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም አንድንም ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም፣ ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው አሁን ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድን ነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብሎ ይተነተ ይድናሉ። ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። ቡራኪያቸው ትድረሰን ብፁዕ አቡነ ኤርሚያስ እግዚአብሔር አምላካችን ረጅም እድሜ ከጤና ጋር ይስጥልን። እስኪ ትላንትና ይመስለኛል፣ ትላንትና ታኩር አንድ ቪዲዮ ሰርቶ ነበረ። ፖድካስት ነበራቸው። ወቸ ጉድ ላይ የተናገረውን ነገር ላሳያችሁ ማርያ ምን ላለ

ስለዚህ በነሱ ባህል በነሱ ባህል ማርያምም ወላሂ ማለት የተለመደ ነው ነው ወደ ወሎ አካባቢ ወደ ደሴ አካባቢ ሰዎች እንደዛ ናቸው። እንዳልክ የሚባል ይስተቃላችሁ። እስኪ ቲክቶክ ላይ አንድ የተናገረው ነገር አለ፣ በጣም ድፍረት። እንደዚህ ነው ከሆነ አይቀር የሚመለከተንም ነቢያት አያውቁንም። አብርሃምኛ አይደለም ሙሴኛ አይደለም። ኢትዮጵያውያንን ጽድቅ ያለን አህዛብ ነው። ተራራ ስር አያቶቻችን ቅድማ አያቶቻችን የሚሰግዱ ስርማሽ ቅጠል በጣሽ የነበሩ አንጀት የሚቆጥሩ ኢየሱስ የሚባል የማያውቁ የዛሬ ሶስት ሺህ ዓመት ምናምን በውሸት ጴንጤ የሆነ እኮ በፍጹም የሶስት ሺህ ዓመት ታሪክ ሊወረቅ አይችልም ይህንን ቪዲዮ እስኪ በምችሉት መጠን ኮፒ ሊንክ አድርጉት ጴንጤ የሆነ የሶስት ሺህ ዓመት ታሪክ ሊወረቅ አይችልም የእናንተ አባቶች አንጀት በጣሽ ሊሆኑ ይችላሉ አንጀት ይበተስና ኢትዮጵያውያን አባቶች ግን የኦርቶዶክስ አባቶች ግን በሐዋርያት ስራ ምዕራፍ ስምንት ከቁጥር ቁጥር 28 ላይ እንዳለው የነቢያትን መጽሐፍ ያነቡ የነበሩ ናቸው ኢትዮጵያዊ ጃንደረባ የነቢዩን ኢሳያስን መጽሐፍ እያነበበ የነበረ ነው ምናልባት የእናንተ አባቶች የነቢያትን ቃል የማያውቁ አንጀት በጣሾች ሊሆኑ ይችላሉ። የእኛ ኢትዮጵያውያን አባቶች ግን ከጥንት ጀምረው የነቢያትን ቃል የተቀበሉ በአዲስ ኪዳን እንኳን መጥተው የተጠመቁ ኢትዮጵያዊ ጃንደረባ የተጠመቀ ስለ ኢየሱስ የሰበኩ አባቶች ያሉ። ጴንጤ ከሆንክ የ200 ወይ የ300 ዓመት ታሪክ ሊወርቅ ይችላል። ኦርቶዶክስ ከሆንክ ብቻ ነው የ3 ሺህ ዓመት ታሪክ ሊወርቅ የሚችለው። ምክንያቱም ኦርቶዶክስ የነቢያት እንዲሁም የአዲስ ኪዳን የሐዋርያት ቤተክርስቲያን ስለሆነች ማለት ነው። ቆይ ቆይ ቆይ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። ለውድ ክርስቲያን እህቶች በተደጋጋሚ ሂጃብ እና አባያ በየመንገዱ እያስደረጓችሁ እየተመለከትን ነው። ቤተክርስቲያን ስነስርዓት ያለው ልብስ አትልበሱ ያለቻችሁ ይመስል ማለት ነው። ለነገሩ በእስልምና ከአላህ የወረደ ሳይሆን ሳሂ ሙስሊም ኪታብ 26 ሀዲስ ቁጥር 5397 ላይ እንደተጻፈ ዑመር ነብዩ መሐመድን ሴቶቻቸውን እንዲሸፈኑ ቢጠይቅም ነብዩ መሐመድ ግን አልተቀበሉትም ነበር። ዑመርም የነብዩ መሐመድ ባለቤት የሆነች ቁመተ ቁመ ተለግላጋን ሰዓዳ በማታ ልትቀዳዳ ስትል እየተከተለ ያያት ነበር። ይህንንም ያደርግ የነበረው መጋረጃን የሚመለከት ጥቅስ እንደሚወርድ ያክ ስለነበረ ሲሆንም አላህ መጋረጃውን የሚመለከት አንቀጽ አወረደ። እንደምትመለከቱት ግን የአንድ ግለሰብ ፍላጎት በተመለከተ የወረደ ነው። ስለዚህ ነጠላ የቤተ ክርስቲያን ነው ብሎ ለማያደርጉ ሰዎች ስሜት ብላችሁ እየሄዳችሁ አትጠፍ እንግዲህ አስቡት፣ አሁን የሚኮሩበት ሂጃብ ተብሎ የሚነገረው ያለ ሀሳብ ሳይሆን ባለፈው ነረኳችሁ የዑመር ሀሳብ ነው። ሚስቶቹ ሐመድ ሚስቶች እየተከታተለ ያይ ስለነበር ነው። ያሳዝናል። እስቲ አንዷ በጣም ምርር ያላት ሙስሊም በራሳቸው የተናገረችው ነገር ላሰማችሁ። ሁሌ የእኛ ሸሆችን የምታዩ ከሆነ ሴቶች እንዲናችሁ፣ ሴቶች እንዲናቸው፣ ሁሌ የሚደረገው ዳያዎች በሴቶች ላይ ነው። ይሄ ነገር እንዲቀየር ነው የምንፈልገው። ምክንያቱም ሁሌ የሴቶች ነገቲፍ የሚወራ ከሆነ ሁሌ ጀሀነቢ ውስጥ ማን ነው በዝቶ ያለው ቢባል ሴቶች ነው ይባላል። ይሄንን ይይዛሉ። አይደለም ክርስቲያን እህቶቻችን፣ እኛ ሙስሊም ሴቶች ያለን ጥያቄ ነው። ለምንድን ነው ሁሉ ነገር በሴቶች ላይ ብቻ የሆነው? ጀሃነብ ውስጥ ወንድም ሴትም አጢያት እንደሰራ ይጠየቃል። ለምንድነው ነው ሲያብራሩ ጀሀነብ ውስጥ እንዲህ አይነት ሰው አጢያት የሰራ ሰው የጀሀነብ ሰው ነው የማይባለው ለምን ነው ሁሌ ሴቶች ጀሀነብ ውስጥ? ጀነት ያለው ወንድ ግርስር ነው እንዲ ጀነት እኮ ያለው እናት ግርስር ነው ተብለን ስናደግ ዛሬ ላይ አድጌ ጀነት ያለው ባልሽ ግርስር ነው ብባል እንዴት ልቀበለው እኔ? ባሌን በህይወት የምናገባው እሱም በሰራው ነው። በነገራችን ላይ እነዚህ ጥያቄ ማንሳታቸው በጣም የምንፈልገው ነገር ነው። እስልምና ላይ ጥያቄ መነሳት አለበት። ሴቶች ገነት ሲገቡ እንኳን እንደ እቃ ነው የሚጠቀሙባቸው እንጂ ቫሊዩ እንኳን የላቸውም። ቢገቡ እንኳን አይገቡም እንጂ በክርስትና ትምህርት አይገቡም እንጂ ቢገቡ እንኳን እንደ እቃ ነው የሚጠቀሙባቸው። ያሳዝናል። ስለዚህ ጥያቄ እንድታነሱ እንፈልጋለን። ወንድሜ ሰርጸ ጋር ምጣ። አንዱ ኡስታዝ እንዲህ እያቀረ ነው በየመንገዱ ሆነ ቄስ ዲያቆንም ዘማሪ ነኝ ነቢይ ነኝ የሚል ሳይንሳዊ ጥያቄ ሳይሆን የሚቀርበው ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይምጣ። በቀን ምድር ህዝቡ ይታዘባል። እናንተ የምትመሩትን እውነት እኛም የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት? መጽሐፍ ቅዱስ ደግሞ እግዚአብሔር ደግሞ በባሪያዎቹ ወደዚህ የላከው ምን የሚል ድምፅ ነው? እስቲ ህዝቡ ይታዘበት። ኑ በምታምኑት በእግዚአብሔር እንጋብዛቸዋለን። ለራሳችሁ አጉል አካሄድ እየሄዳችሁ ሰውንም አጉል እንዳታደርጉ ይህ የምስራይ ድምፅ እሰጣለሁ። አይ ጥጋብ፣ አይ ጥጋብ፣ ጥጋብ ወደ ራብ ይነዳል ትለኝ ነበር እናቴ። አይ ጊዜ ጊዜ እኮ ከባድ ነው ጎበዝ። ከጊዜ ጋር ማን ይከራከራል? ማንስ ፍርድ ቤት ያቀርበዋል? ጊዜን ጊዜ ነዋ። ከጊዜ አንጻር የምናገረው ለመመሰላቸው የእስልምና እምነት ተከታይ ወገኖቻችን አንዲት ሀገር አለችን ኢትዮጵያ የምትባል አባቶቻችን ተከባብረ ይኖሩባት እኔ እናንተ ልጆቿም ተከባብረ የምንኖርባት ማለት ነው። ከዚህ አንጻር ግን አሁን እስልምና ከመከባበር አንጻር ልክ ነው ከኒው ኢማጂን፣ አንድ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህር ቁሞ እናንተ የእስልምና እምነት ተከታይ ወገኖቻችን እስኪ ኑ ቁርአናችሁ ይገለጥ እስኪ ኑ አዲሳችሁ ይታይ ኑ እስኪ በመድረክ እንወያይ። በአደባባይ ውጡ ከጨለማ ወደ ብርሃን ኑ ኑ ባላ ጥሪ እያቀረብንላችሁ ነው ያለ፣ በምታምኑት ኑ ቢል አስበዋል፣ ምን እንደሚፈጠር አንድ ነጥብ አምስት ሚሊዮን ብር ሆኖ አስይዣለሁ፣ እዚህን ሰው አንገት ቆርጣ አምጣልኝ ነው የሚለው አዋጅ ይታወጃል። በቃ ሰልፍ ይወጣል ምናምን ልክ እንደነፎይና እንደነጳላዲዮስ ይህ አያኗ ኑሮንም ነው ጥያቄ አሁን የእንጨት ሽበት የሆነ ሰው ይቅር ታርጎ ሊለቃሉ ዮሐንስ ወንጌል እስኪ ተርጉም የሚባለው ምንድን ነው? የሚመልሰው ዝም ብሎ ነው የሚያወራው። መስጊዱ ፊት ለፊት ቁሞ እንደዚህ አይነቱን ሰው እረፍ ማለት አለባችሁ። በማያውቀው ነገርም መለፍለፍ የለበትም። ከበጎ ነገር ደግሞ አስቧለሁ። ኦርቶዶክስ ክርስቲያኖች፣ ለአንተ ለወንድሜ፣ ለክርስቲያኗ ለእህቴ፣ አሁን ይህ ሰውዬ መጽሐፉን አነበብኩት ባር እንዲሁ ነው እየተናገር ያለ፣ በሞን ታርፎ አንተ መጽሐፉን የማታውቀው ከሆነ እሱ ኢንስፓየር ሊያደርግ ይገባል። መጽሐፍ ቅዱስን ትገልጣለህ። ቤተ ክርስቲያን ትሄዳለህ። ታነባለህ። ኦርቶዶክሳዊ ትሆናለህ። እንደዚህ አይነት ጥያቄ ሲመጣልህ መልስ ትሰጠዋለህ። በጆሮ ታስደምጠዋለህ። ምስክርነት አልሰማሁም አላየሁም እንዳይል ማለት ነው። አንተ ምስክሩ ትሆናለህ፣ በንጉሱ ፊት ሲቀርብ። እንዲሁም አምላካችን የሚመጣበት ቀን ነው ይታሰባል። ደብረ ዘይት እንኳን አደረሳችሁ። ኦርቶዶክሳያን ክርስቲያኖች፣ ንጉሳችን ይመጣል። በፊቱ እሳት እየነደደ ይምጣልን። ማራናታ። በፊቱ እሳት እየነደደ ይመጣል ለፍርድ በዚያ ቀን ወንጌሉን አልሰማውም እንዳይሉ አህዛባውያን እኛን እንደዚህ ኢንስፓየር አድርገውን እኛ ምስክርነት ስንሰጣቸው ሰምተውት በፊቱ እንዲቀርቡ ነው። እኔ ከበጎ ነው መተረጉበው። በነገራችን ላይ አንዳንዴ ይህ እንደሚሆን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ከመጨረሻ የሚጸና እርሱ ግን ይድናል ብሎ ከቁጥር 14 ላይ ምን እንደሚል ታውቃላችሁ? ለአህዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ሲ ስልክን አውታሁን ዩቲዩብ ክፈት ዮሐንስ ወንጌል ምዕራፍ አንድ ቀዳሚው ቃል በመጀመሪያ ቃል ነበረ ይላል። ታያለህ ሁሉንም ከፊቱ ቀርበህ፣ እግዚአብሔር አምላክ ሁላችንም ለመንግስቱ ያብቃል። ግን ተከባብረን ብንኖር ጥሩ ለማለት ያክል ነው። ጥገብ ወደ ራቢ ነዳ ቸሪቅ ጠበል። እናመሰግናለን ወንድማችን ሰርጠ። በነገራችን ዝናብ እየዘነበ ብዙ አላውራች ያለሁኝ። በነገራችን እኔ በህይወት ዘመኔ ሁለት ነገሮችን በህይወት እያለሁኝ ማየት እናፍቃለሁኝ። አንደኛው እና በተለይ በዋናነት ፈልገው ሁለቱ ኦርቶዶክሶች አንድ የሚሆንበት ጊዜ ነው። ይህ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ በህይወት እያለሁ በስጋ በሰጋ ቆመ እያለሁኝ ነው ባይ በጣም በጣም በህይወት የደስተኛ መሆኑ ይመስለኛል። ሁለተኛው ነው የውይይት መድረኮች የሚዘጋጁበት ጊዜ ነው ይናፍቀኛል። ውይይት ውይት የምናወራበት ምናወራበት፣ ሙስሊም ይሁን ፕሮቴስታንት ይሁን ማንም ይሁን ሰብሰብ ብለን የምንናገርበት ጊዜ ይናፍቀኛል። አፍቀኛ ለማንኛውም እንቀጥል። የመሐመድ ቅጥፈት በቁርአን ቁጥር አንድ መሐመድ ካገባቸው አስራ አንድ ሚስቶች መካከል አንዷ የሆነችው ዜነብ የመሐመድ ያክስት ልጅ ነበረች። ዘይድ የተባለ በቤቱ ያደገ አንድ ወጣት ደግሞ ነበረው፣ ወይም መሐመድ ያሳደገው ማለት ነው። ካለጣት አንድ ቀን ዜነብን ለዘይድ አጋባው። ዜነብና ዘይድ ለተወሰነ ጊዜ ከቆዩ በኋላ መሐመድ በመካከላቸው ገብቶ ዘይድን ዜነብን እንዲተዋት አድርጎ ዜነብን ለራሱ አደረገ። ዜነብ የመሐመድ ሚስት ሆነች ማለት ነው። ከዚህ በፊት ያክስትን ልጅ ማግባት የማግባት ስርዓት ስላልነበረ በህዝቡ ዘንድ ቁጣ እንዳያስነሳና ና የሥነ ምግባር ችግሩ እንዳይጋለጥበት እንዲሁም ትምህርት ተቀባይነት እንዳያጣ መሐመድ አንድ ዘዴን ፈለገ። ይህ ዘዴ መነሻውም መድረሻውም የማይታወቀው አንድ አካል የግድ አምላክ ብሎ ቃል እንዳመጣለት አድርጎ መናገር ነበረበት። በዚህም ጊዜ እንዲህ አለ። አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውን ትዕዛዝ የጣሰ ሰው በግልጽ መሳሳትን በእርግጥ ተሳሳተ አለ። አላህና መልእክተኛው በፈረዱት ነገር በወሰኑት ነገር ላይ ምእመናና ምእመናት ምንም አይነት ምርጫ ሊኖራቸው አይገባም፣ ምንም አይነት ሀሳብ ሊኖራቸው አይገባም። ከዚህም በኋላ ነበር በምርኮ የተያዙትን በባርነት ያሉትን የአክስት ልጅ ያጎት ልጅ እና እኔ ነፍሴን ሰጠሃለሁ ብላ የመጣችውን ሴት ሳይቀር ማግባት ትችል ዘንድ ተፈቅዶልሃል የሚል ቃል በተጨማሪ ወረደልኝ ብሎ ያመኑ ተመሳሳይ ሌሎችንም ሴቶች እንደዚሁ ሲያገባ እንዲህ አይነት ቃል ወረድልኝ እያለ ችግሩን ይሸፍን ነበር። ከዚህም የተነሳ ነው ቁርአኑ የመሐመድ የበደል መሸፈኛ የስነ ምግባር መሸፈኛም ስለሆነ አላህ የሚለው ስምም የመሐመድ ሚስጢራዊ ኮድ እንጂ አምላክ አይደለም የምለው። እናመሰግናለን። ጊዜ ለወንድማችን እፎይ አዲስ ነገር አለ። ይህን ቪዲዮ በመጀመሪያ ሼር፣ ዲዩት፣ ሪፖስት እያደረጋችሁ አቅም ስጡት። ለብዙዎች እንዲደርስ እፈልጋለሁኝ። ወንድማችን እፎይ በአሁኑ ሰዓት ምንም አይነት የሶሻል ሚዲያ እየተጠቀመ አይደለም። በሱ ስም ብዙ ቲክቶኮች እየተከፈቱ ነው፣ እንዲሁም ፌስቡክ፣ ዩቲዩብ የተለያየ ነገር ግን ገንዘቡላ እየተጠየቃችሁ ነው ያላችሁት። እባካችሁ ገንዘብ አትስጡ። ወንድማችን እፎይ በላዲዮስ የሆነ ነገር ሲያስፈልጋቸው በቪዲዮ መተን እዚ ጋር እኛ እናንተን እንጠይቃቸዋለን። ማንም ሰው ምንም አይነት ብር ቢጠይቃችሁ እነሱ ሶሻል ሚዲያ እየተጠቀሙ ስለ አይደለም ምንም አይነት ገንዘብ እንዳትሰጡ ገንዘባችሁን እንዳትበሉ በውስጥ መስመር ቢያወራችሁ አንድ የቲክቶክ ቻናል ነው ያለው እሱም እፎይ 600 ሺህ ያለው ከዛ ውጪ በሚከፈቱ አካውንቶች ምንም አይነት መልእክት ቢላክላችሁ እንዳትመልሱ ለብዙዎች አድርሱት ፌስቡክ፣ ቲክቶክ፣ ቴሌግራም በጣም ብዙ ነገር ነው እየተከፈተ ያለው። ብዙዎች ደግሞ ገንዘብ እስከ መላክ ደርሳቸዋል። ስለዚህ ይሄን ነገር አደራ። ወንድሞቻችን ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። ሼር አድርጉ። በነገራችን ላይ ከዚህም በላይም እንደ ማና የሚነገሩ ነገሮች አሉ። ምን ያህል እርግጠኛ መሆን ባልችልም ከኢትዮጵያ ንወጡና ወደ አውሮፓ እንደ ጭምር እንደገቡ እየተነገረ ያለ ነገሮች አሉ። እሱ ምናባት በደንብ መረጃዎች ሲደርሰኝ የማጋራቸውን ሆነው ወደ እዩ ጩፋ ልምጣ።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 ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ፣ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። በቃ አባ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 ነቢ ለመሆን አንዱ የዚህ ዘመን ነቢ ለመሆን አንዱ ትልቅ መስፈርት ማህይም ነው። በምሬ ምንም አትፈራም፣ ምንም አትፈራም፣ ህግ ይጠይቀኛል ምናምን አትል። እንግዲህ ከዚህ በኋላ ያለውን ዛው ፕሮቴስታንት የነበረው የፓስተር ዮናታን ቀኝ እጅ የነበረው ወንድማችን አቡና ሰፊ ማብራሪያ ይሰጥበታል። ተከታተሉት። ነት እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ።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 በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉን እንፈልጉ አልመጣም እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ። መዝግቡን ብዬ የተመዘገብኩት እኔ ነ። እንዳደመጣችሁት ነው። ተኩላው ሲነካኩት ማንነቱን ገልጧል። ደብቆ የኖረው ነገሩ ደብቆት አይደለም ግን፣ ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናም ሲሰጡበት፣ ነካ ነካ ሲያደርጉት ማንነቱን ጥፍሩን፣ ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስ ስም በተአምራት ስም ገንዘብ ሲሰበስብበት ሰዎችን የሐሰት ትንቢት ሲያጠግብበት የነበረውን ማንነቱን አሁን ገልጧል። ምስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው። ከዚህ በፊት መግለጫ ሰጥታችኋል ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል። በመገናኛ ብዙሃን ላይ እንደ ዜና አሰራጫ ስጦችዋል። ይሄ ድምፃችሁ ያንበሳ ይመስላል። ይህ አንበሳነታችሁ ድምፅ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል። ምሳሌ 17 ቁጥር 26 ላይ ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለውም ሲናገር ግን አላዋቂነቱን በአደባባይ ያስመሰከረ ይመስላል። እኔ ነኝ የካውንስሉን ያቋቋምኩት ይላል። ካውንስሉ እንግዲህ ሲቋቋም የራሱ የሆነ ህገ ደንብ አለው፣ መተዳደሪያ ደንብ አለው። ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው መተዳደሪያ ምን ይላል? ቁሳቁስ መሸጥ አይቻልም። በፈውስ ስም በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም። ሰውን ምእመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው። የካውንስሉ አባልህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ፣ ለዚህ ልገዛ ብለ ፈርመሃል ማለት ነው። እኔ በሌለበት መወሰን አትችሉም ብላል። ሁለተኛ ለዋቂነትህ ልንገር፣ ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ ምክትል ሰብሳቢ ዋና ፕሬዝዳንት፣ ምክትል ፕሬዝዳንት ብሎ የህግ አካል ያለው የሥነ መለኮት ክፍል ያለው የሥነ መለኮት ክፍሉ እዛም እዚህም ያሉ አዘተኛ ነቢያትን አክተልትሎ ወይም አግበስብሶ የያዘ ቢሆንም አስተማሪዎች፣ የስህተት አስተማሪዎች፣ የስህተት ሐዋርያት፣ የስህተት ነቢያትን ሁሉንም የያዘ ቢሆንም ቅሉ፣ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው። በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዚዳንትም ሰብሳቢ አድርጎ የመረጠት የለም። ስለዚህ የህግ ክፍሉ የስነመለኮት ክፍሉ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ከግራና ከቀኝ አጣርቶ ይህ ጉዳይ ህገ ደባችንን የተላለፈ ነው ሲልና ሲወስድ እነሱ ብቻ ተሰብስቦ ዋና አመራር ላይ ያሉት ሰዎች ውሳኔ መወሰን ይችላሉ። አንተ መተህ ውሳኔው አላግባብ እንደሆነ ማስረዳት ማብራራት፣ ማስረጃ የላችሁ። ምንድነው ማስረጃችሁ? ዘይት አልሸጥኩም፣ እንደዚህ አላደረኩም ብለን ማቅረብ ትችላል። ግን ወጥተ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወጥተ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችል። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስ መተ እንደሆነ በዚህ ንግግር ተናገረካል። ራስ መተ የወሰድከው እኮ ከሰላም ሚኒስቴር። ሙሉ ጉዳዩ ለካውንስል ስለተሰጠ አንተ ብቻ አይደለም አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም ሰላም ሚኒስቴር ከዚህ በፊት ለየትኛውም የሃይማኖት ተቋም ፈቃድ ይሰጥ ነበር። አሁን ግን ሰላም ሚኒስቴር የነበረውን ኃላፊነት ሙሉ ለሙሉ ምን ወስዶታል? ይሄ ካውንስል ወስዶታል። አማራጭ የለም። ሰላም ሚኒስቴር ማደስ አትችልም። ፍቃድህን፣ የአገልግሎት ፍቃድህን እዚህ ካውንስል ውስጥ ነው ማደስ፣ መለወጥ፣ ማሻሻል የምትችልም። ስለዚህ የሆነ ፌቨር እንዳደረግክላቸው መናገርክ ሁለተኛ አላዋቂነትን የሚያሳየ ነው። ሌላው ደግሞ ካውንስሉንና እዛ ውስጥ ያሉ አንዳንድ አመራሮችን ነጣጥለክ ለማቅረብ የሄድክበት መንገድ አስቂ መንገድ ነው። ከፋፋይ መንገድ፣ ሰይጣን የሚጠቀመው መንገድ ማለት ነው። እዛ ውስጥ አንዳንዶች አላችሁ ካንሰር የሆናችሁ ብለህ ሁሉ ስፔሲፊክ በሆነ መንገድ የሆኑ ሰዎች ላይ ጣት እየጠቆምክ ነው። ካንሰር የሆናችሁትን እቋቋማችኋለሁ እጋፈጣችኋለሁ እያልክ ነው። ምን ልታደርጋቸው አስበህ ነው? መጋፈጥ ምን ማለት ነው? አንድ መጽሐፍ ቅዱስ የያዘ ሰው መንፈሳዊ ነኝ የሚል ሰው መጋደላይ ከስጋና ከደም አይደለም የሚል በእርግጥ መንፈሳዊ አይደለም ልባት ወላይክ ላይ ያደረከው መከለያት በግ ቢመስልም ውስጥ ግን ተኩላ እንደሆነ ትምህርትም ለምምድህም ያጋልጣሃል። እጋፈጣቸዋለሁ እያልክ ምን ልታደርጋቸው አስባል? ቀጥሎ ደግሞ እዛ ውስጥ ያላችሁ አባቶች አላችሁ፣ ጥሩ ሰዎች፣ የምታስተውሉ ሰዎች አላችሁ ብለው ሁለት ጎራ ልትፈጥር ፈልጋል። አስተዋዮች እንዳሉ ከዛ በኋላ የማያስተውሉ ካንሰሮች እንዳሉ ምንም አልክ። ምንም ኃላፊነት ላይ ካሉ ተሰብስበው የወሰኑት ነውና ሁለት ጎራ ልታደርጋቸው አትችልም። የሁሉም ውሳኔ ነው። እንደውም መግለጫው ላይ ምን ይላል? የህግ ክፍልና የሥነ መለኮት ወይም የትምህርት ክፍል ነው ይህን ውሳኔ ግራና ቀኙን አይቶ የተወሰነ የሚል ሐሳብ አለው። ስለዚህ መጣጥለክ በዚህ በኩል ወዳጅ፣ በዚህ በኩል ጠላት ልታደርጋቸው እየፈለግን የሞኝ አካሄድ ነው። የነገሮቹ ግጭት፣ የነገሮቹ መፋጨት ካውንስሉ ሪል መሪ መሆኑን የምናይበት እዩ ጩፋ ተኩላ መሆኑን የተገለጠበት ነውና ጉዳዩን እንመለከታለን ተባረኩልኝ